ብዙዎቻችሁ እዚህ ጋር ስላላችሁ እኛ ሞክረን ድምፅ ሆነናቸዋል ማድረግር አልቻልንም። የምትችሉ ልጆች ደግሞ ልክ ከተማችን ህዝባችን ሲነካ ወተን እንደ ጩኸን ነው። ወንድሞቻችን እህቶቻችን ሊቢያ ላይ ሊሞቱ ነው። እባካችሁ የምትችሉ እዚህ ውስጥ ያላችሁ በየብሩ በሚሰባሰብበት ቤት ተገኝታችሁ አግዟቸው። ልጆቹ ይህንንም ነው ምላ ብርጅስቶን ማዚህ ብርጅስቶን ማይክ ስጫት ሰው እንዴት ስርዓት ያዘን ይስገባል? ወይስ እኔ ስለገባው ነው? ወይስ ዛሬ ቲክቶክ እንዳለ በጸባይ ተገዝቷል? ከምር እንኳ ገብታ ቤቱን በጊፍት ባርኩ በላቸው። ጆከር በእናት አንተ ካልባረክ እኔ ጥያቄ አለኝ ለጉቺ ወይ ጌታ ኢየሱስ። እሺ ጊፍት ልጠይቂ ነው ታኛለች። ቅድም አሁን ልቤ ላይ ልጥቁም ነው የለኝም። ሰጠሁት ለሚኬ። ሰጠሽኝ የሰጠሽኝ ሽሽምናምን ሰው መካከል እኮ ለጉቺ ሰጥቻለሁ ብላ አወራች። መልሽ

አይደለም ይልሽ እኔ እዛ ሄጄ እሱ ቤት አንበሳ ልሰጠው እሱ ቤት ልለምን ብዬ አላስገባኝ ብሎ ተናድጄ ነበር እና እኔ አንበሳ ልሰጥ ብዬ በጣም ያናደርከኝ እንዴት ሰው ታስገባኛለህ? ነገስት ሞልቶ እኔ እራሱ በስንት መከራ ደውዬለት እና አንድ ሰው አውርዶ ያስገባኝም ራሱ ቤት አይታይም። እሱ እኮ አያሳየውም እኮ ሰው ሲበዛ እኮ እንትን ይልሻል። ምናልባት አንቺ እንዛ እንትን ብሎ ቆይ ልንገራትም አለ ጉቺ። ከዛ እኔ ገብቼ ቅድም ምናልኩኝ ለአንተ አንበሳ ልሰጥ ብዬ፣ ጉቺ ሴር ጉቺ እየለመነች ነበር ለአንተ ልሰጥ። ከዛን የሰጠዋት የተወሰን አልኩት፣ ልትለምን እኮ መጣ ነው እኮ ለአንበሳ ጎሉ ልለምን መጥቻ እንጂ ስለምኛ ጉቺ የሰጠውሽ። ከዛ እንደማይውልላት ስታቅ አጎደለችው ከላዩ ላይ ገናኔ ለምን እንትን አልጀምርላችሁም? እንደዚህ አይነት አጋጣሚ የሚያጋጥማችሁ ከሆነ የቲክቶክ ለምን የአንበሳ ቁብ ለምን አልጀምርላችሁ ብሎ ነው ኖ። በየሳምንት በየሳምንት እኔ ጋር እየመጣችሁ አንዳንድ አንበሳ ተዋርዳላችሁ፣ ቁብ መዘግባለሁ። አንዳንድ አንበሳ በየሳምንት እየመጣችሁ መስጠት ማትችሉ በጊፍተሮቻቸው አማካኝነት ቁብ ጀምራ፣ እንደዚህ ስትቸገሩ እኔ የጋራ አካውንታችን እናደርገዋል። ለየሁላችሁም እንትን አካውንቴን እሰጣለሁ። ተወርደላችሁ እኔ አካውንቴ እኮ መግዛት ስለማይችል ባለፈው የተሰጠሁት ያለችኝ ለአንበሳን አሜሪካ እንደምትኖር እንድታጥቅ አሳይቻቸዋለሁ። መግዛት አልቻልኩም። ለዛ ማስተካከል ትችያለሽ። እምቢ ብሎኛል። ተጻጽፌ ተጻጽፌ እምቢ ብሎኝ ነው ያ የተሰጠሁት አንበሳው ጎደለ። ለአንበሳ ሲጎልኝ እሷን ልለምን ስመጣ እሷም እየለመነች ነው። ከዛ መጨረሻ ላይ እኔ ያለኝ ከአንቺ ጋር እንደው ምንም ሰው ብገልም ታስይኛለሽ። ለምንም አትፈልጊም በሚዲያ እየለመንሽ፣ በሚዲያ እኮ ነው ሁለታችንም የለመን ነው እና መሄደሻ ሱራሽ እዛ ማንም ብርድ አይቆመም። አንቺ ፍቅር ስንት አንበሳ ነው የምትፈልገው? ፍቅር ተን ምናምን የምትባዩ ግዛ ልልላክል ስንት አንበሳ፣ የአምስት አንበሳ ሂሳብ፣ የአስር አንበሳ ሂሳብ ከሆነ ላኪ ገዛልሻለሁ። ማንኛውም አመሰግናለሁ፣ ጉቺዬ ምንም የማመሰግንሽ ነገር ደሚና ፍልተሽ ጆክር ልናገር ፈልጌ ሳይሆን ለአንቺ ግን ደስ የሚለው ሁለታችንም ለእሱ የሰማሁትን መናገር ስላለብኝ እንጂ ምላስ አይደለም። ሀያ ሁለት ሺህ ሰው እኔ እሱን ኮምፕሌን ለአንተ ልለምን አንበሳ እንዲሞላ ልለምን፣ ቤት ካላስገባ ጆከርን ቤቱን በጊፍት ባርክ ስለው ምንድን ነው እናንተ እያስሮጠ ለጆከር ጊፍት የሚያሰጣችሁ ምናችሁ ያመማችሁ? ቤቱን እኮነ ያልሽው ቤቱ ላይ ያለሁት እኮ ባርኩ። በቃ እኔ እናንችን እንጫወት እንደዚህ እንዴ

እንትን አይመስለኝም ነበር። ለምን እንደ ታውቃላችሁ? ሰው ለካ ቡና እንድትሄድ የምትሰጠኝ አባቴ ቡናውን ፉት እያለ መደበሪያ ነው ያደረግን። ጎበዝ፣ እኛ ለስንት ሰው እኮ ይኸውላቸው፣ የስንት ሰውን ጭንቀት እኮ አላቀናል። በተለይ የኔ ስድብ ከዚህ በኋላ እየከፈላችሁ ካላዳመጣችሁ ቤቴን በሂሳብ ነው ማለት። ከፍሎ ለሚሰድበኝ ሰው ስድቡን አነባለሁ ተናግሬያለሁ። ትቀልጃለሽ እከሌ አልገባም፣ እከሌ የለም፣ እንደ ተደዋውለው እኮ ነው ዛሬ የሉም። እከሌና እከሌ ተጀምሯል። ናይ ግሩፕ ሁሉ አላቸው እኮ እና ያው ግማሽ አድርሼዋለሁ። ትናንትና ጠርሙስን ከፍቼ የቀረውን እጠጣለሁ። ዛሬ ግማሽ አንቺ መጠጥ እንኳን አለች። ማ ጆከር አስከፍላቸው። ቲክታኩ ድብድብ፣ እና ጸብ፣ ስድድብ ስለሚወድ በክፍያ ነው። ይወዳል። በቃ እንደዚህ የወጣው ስድድብ ስለለ ጸብ ስለሌለ ነው። ፖለቲካው አለቀ። አሁን አንድ ኮመንት ሀምሳ ጊዜ ምንም፣ አንዱ የጻፍከው አላየችልህም። ፎሎ አደረኩ፣ እንዲሁ ፎሎ መልሼ። ጉቺ አንዴ ላውራ አይደለም የሆነ ኮሜንት አይቼ ነው ጉቺ የድሬዳዋ ልጆችን አስናግሽ ይላል እዚህ ቲክቶክ ላይ። ለድሬዳዋ ልጆች ጉቺ ድምፅ እንደሆነች ማን ሆኖ ያውቃል? እሷ ነች መብታችን የምታስከብርልን። ቤታችሁ ወላሂ፣ እያንዳንድሽ ቤት ዘግተሽ ተቀምጠሽ እሷ አለች። እንዲ የድሬዳዋ ልጅ ተነካ የሆነ ነገር ሲኖር ለድሬዳዋ ልጅ ምስጭ ያበሻ ምስጋና ጥፊ ይወላል ሆነ ደሞ ጃኒኩ በክፋት አስቡ አይደለም፣ እነት እኔ ቪዲዮ ልሰራ ምናምን ከቤት ጋር እንትን ብዬሽ በክፋት አይደለም ምናምን ስትይኝ በቃ እሺ ላሽ አልኳትኝ። ደግሞ በክፋት አስብ አይደለም የተናገረችው ማለት ነው። ማንም ሺት ይገልብ ያልሰጠ የለም እነት፣ ወይ ነው አንቺ ገልበሽ ሰጥሻል። እና ስትረዱ ማለት ነው በመጥፎ ብቻ አትረዱት። ቀኝና ግራና አጣርታችሁ ተረዱ ነው የምለው። አመሰግናለሁ። ቀጥሉ። ወይ ጉድ የመጣነበትን ጉቺ ደግሞ እኔና ቤት ታየሆን አስታርቂን አና ገቢያንትን ቲክታኩ ድብዝዝ ይላል። አይሆንም፣ ማንም ማንንም እንዳያስታርቅ ከአሁን በኋላ ኖ እኔና እሷ ድሮ ጀምሬ የተጣላንን፣ ኦረዲ ቆይተናል፣ አመት አልፎናል ከተጣላን። በቃ እንደዚሁ ቀጥሉ። ደግሞ ጭሪ፣ አንሰዳደብም እኮ ሞቅ እንዲልፈልገሽ ነው። አንሰዳደብ እንደዛ፣ ከለስድድብ ማ ከሌለው ታረቁ። ምንም የሚወቅ ነገር የለም። በእኔና በእሷ የቀዘቀዘ ነገር ነው። እኔ ራሴ ከፍቶኛል። ጉቻ አሁን ልደረግበት ሌላ ነገር አለሽ የለሽም። በጊፍት አስበው አርከኝ ብሩጅ። እሱንም ወጣች። እግዚአብሔር ይስጥሽ፣ ገንዘብ አያሳጣሽ፣ ነገር አያሳጣሽ። የምትገቢበት አጀንዳ አትጪ፣ ሁሌ እንደ ሰከርሽ ኑሪ። አሜን አለኝ። አሁን ይኸው ላሳጄ እንደ ግማሽ ጠርሙስ አዎ ያለው ስለሆነ የሚጠጣው ጆካ። ያው ትናንትና እዚህ ድረስ ጠጥቼዋለሁ አልጠ-